ሰው ማቀፍ ያረጋጋል ትል፣ የእኛን መቀራረብ ነገ ለማይዘልቀው ነገር አጉላን ጀምሮ የነገን እኮ ፈጣሪ ነው የሚያውቀው። በቃ ዛሬያችንን እንኑር ነገርማ፣ በለችው እመኝ ይምሩ ሌላ ሰው ለምኔ ነው የምትዩ? በቃ ውስጥ እንሆና አሁን እኮ የኔ ክፍል አይደለም የሌላ ሰው ክፍል ሆኗል። እሱስ ልክ ነሽ፣ ግን ቢያንስ ቤ ልጠርግ ነው እንዳይ ተስታን አፈር አይደለ እሆለ ኧረ ተው አቧራ እኮ ጥሩ አይደለም እናንተ፣ ያፍንሃል። ከፈለግሽ በኋላ ስነሳር ትነሳለህ። ብዬሽ እኮ ስንት ሰዓት ጠባቁ። ግን አንተ ከተቀመጥክበት ንቅንቅ አላልክም። አንዴ ነህ ተባክሽ። እሺ ምግብም እየበላህ አይደለም በጣም እየተጎዳህ ነው። ኪራ ጽናትን አልፈልግም ብሎ ካባረረ በኋላ አዲሷን ሰራተኛ ወደ ቤቱ ይዛት መጥቷል። መራዊት ከስንት ጊዜ በኋላ ወደ እነ ኪራ ቤት ተከስታለች። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የጉና ቱዩቭ ተከታታዮች እንደምናላችሁ፣ በያላችሁ ፋይት፣ በአለም ዳርቻ ሰላማችሁ ብዝ ተረፍረፍ ይበል እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ። እንግዲህ ዛሬ በባለፈው ክፍል ጽናት ከጓደኛዋ ከሰናይት ጋር እያለች ስልክ ተደውሎባት ነበር። ይህ ስልክ ከኪራ ነው። ኪራም ሰክሮ ቆንጆዋ ከአጠገቤ ናት እያላት ነበረ። ታዲያ እሷ ሲሰክር የሚያደርገውን አያውቅምና አሁን መሄድ ይኖርብኛል አለች። በሌሊቱ ተነስታ ወደ ነኪራ ቤት ደርሳለች። ታዲያ ኪራ ምን ልታደርግ መጣዋሽ እያላት ነው። ከዛም ምን ላደርግ መጣለው ቆንጆዋ የት ናት እያለች ነው። መጀመሪያም ቆንጆዋ የት እንደሆነች እየፈተሸች ነበረ። ታዲያ ልጅቷ የት እንዳለች አላገኘቻትም። ቆንጆዋ የት ናት እያለች ነበረ። በንዴትም ቁጭት በታከለበትም ጽናት የቅናት ስሜት ተሰምቷታል። ኪራም በእንቅልፍ ልብ ሆኖ ቆንጆዋ ይኸው ፊቴ ናት አለ። ባክ ንቃና አናግረኝ አለችው እንዲነቃም አደረገችው እንዴ ምን ትሰሪያለሽ አለ ቆንጆዋ ልጠብቅልህ ነው አለችው ቆንጆማ ምን ማድረግ እንዳለባት ታውቃለች ራሷ ኪራም እዚህ ድረስ የመጣሽው ልጨቀጭቂ ነው እንዴ ካላት በኋላ ጽናት እዩልሽ እወድሻለሁ እባክሽ ተረጂኝ እያላት ነበር ጽናትም አሁን እንደዚህ የምትለው በስካር ስለሆንክ ነው። ከስካር ስትመለስ ግን የድሮን ኪራን የምትሆነው። ደግመ ከሰበርከኝ ደግሞ የማልጠቅም የማልነሳ ነው ሆነው እያለች ትነግረዋለች። ኪራም እሺ የበደልኩሽ ልካስሽ አላት። ተጠጋትም ርቀትን ጠብቅ ሰውዬ አለችውና ወደኋላ ሸሸች። ኪራም እንድታቅፈውና ካለበት እንዲረጋጋ እየጠየቃት ነበረ። ከዛም ተያይዘው በዛው እንቅልፍ ይዟቸው ጨለጥ ብሏል። እንደተኙ ደረሰባቸው። አቤት ሮሜና ጁሌት ዛራና ቻንድራ እያለ ተሪያውን ቀጠለ። እነሱም ከእንቅልፋቸው ደንግጠው ተነሱ። ኪራ ምን ትሰራለህ? ጽናት አንቺ ምን ትሰሪያለሽ? መባባል ጀመሩ እንደ ድሮ። ቆይ እናንተ እኮ ትዋደዳላችሁ፣ ሰው ሲያችሁ ነው ወይስ ምን አይነት ጥላ ይዟችሁ ነው? ጽናትም እኔ መሄድ ይኖርብኛል ብላ ተነስታ ሄደች። ናሆሜም ጽናት ስለመጣችለት ኪራ እንደተመቸው ና ወዙ እንደተመለሰ እየነገረው ነበረ ናሆምም ታዲያ ኪራ ሲለየው ወይ ፍቅር እንደ ፋርማሲ ባብ ተጠመጠመችበት እኮ ይህማ መፈተሽ አለብኝ፣ እያለ የተኙበትን እየፈተሸ ነበር። አይ ምንም የተፈጠረ ነገር የለም እንደነበር ነው አለ ናሆምም። ጽናትም ከኪራ መልስ ለጓደኛዋ የሆነው ሁሉ እየነገረቻት ነበረ። ምን ተፈጥሮ ነው አለቻት? ምንም የተፈጠረ ነገር የለም እኔን ለማናደድ ነው አለቻት። ከዛም ይልቁንስ ፍቅሩን መቀበል አለብሽ መግፋት የለብሽም፣ እያለቻት ነው። አባቴ ልረዳ ብዬ መጥቼ ትምህርቴን አቋርጬ ዛሬ ያልሆነ ቦታ ሲያገኘኝ እያለች ነው። ፍቅሩን መቀበል ብትፈልግም ስጋቷ ግን አንድ እናንድ ድጋሚ ቢሰብረኝስ የሚለው ተደጋጋሚ ጥያቄ ስትጠይቅ ትታያለች። ታዲያ ሰናየትም የጽናትና የኪራ መፋቀር አባቷን ከመርዳት ወደኋላ እንደማያደርጋት እየነገረቻት ነበር። ኪራም ናሆምን እየጠየቀው ነበረ፣ ስልክ ደውላለት እንደሆነ ከዛም አልደወለችልኝም አለው። ናሆምም ግን ለምንድነው ጽናት በዚህ ልክ የተቀየረችው? በባለፈው እንደዛ ሳበሻቅጣት እንደዛ ስሰድባት ያልሄደች ዛሬ ፍቅሬን ስገልጽላት ግን ፊቷን የዞረችብኝ ለምንድነው በዚህ ልክ አለ። ከዛም ናሆሜ ጊዜ ስጣት፣ ምናልባትም የቤት ሰራተኛ ነኝ ብላ ሸሚዟት ይሆናል አለው ናሆም። ኪራም ይህንማ እኮ አመኘበት ነው አለ እንደዚህ እያወሩ ባሉበት ሰዓት ከደላላ ስልክ ተደወለለት ናው ሰዳት ለምንቀረህ እያለው ነው ኪራም ይቅርታ ጠይቆ ወዲያውኑ ልጅቷን እንደሚያመጣት ነግሮት ስልኩን ዘጋው ጽናትን በበኩሏ ስጋቷን ለሰናይት እየነገረቻት ነበረ ቆይ እኔና ኪራ ሁሉንም አልፈነው አብረን እንኑር ልበልሽ ከዛስ ቤተሰቦች ይቀበሉኛል እኔ ኪራ አንገቱን እንዲደፋ አልፈልግም እንዳሳፍረው አልፈልግም አለች አሁንም የቤት ሰራተኛ መሆኗ ተጽዕኖ እየፈጠረባት እንደሆነ እየነገረቻት ነው። ጓደኛዋም ይህ ሁሉ ተጽዕኖ እንደማይፈጥርባትና ከራሷ ጋር በደንብ አስባ እንድትነሳበት እያስረዳቻት ነበር። ኪራም በበኩሉ ቆይ ገንዘብን ለምንድነው ፍቅር መለኪያ ማን ነው ያደረገው? እስኪ ማን ነው ገንዘብ ያለው በዳይ ገንዘብ የሌለው ተበዳይ ሊሆን የሚችለው እንዴት ነው? እያለ ነበረ ያለሁበትን ያለውበትን ስቃይ ማንም ሊረዳኝ አልቻለም፣ ራሷ ጽናትም አልተረዳችኝም አለ። ከዛም ወዲያውኑ ነበረ ለመራዊት የደውለው። ለመራዊትም ደውሎ ጽናት ትታኝ ሄደች እያላት ነው። መራዊትም ምን ተፈጥሮ ነው ትታ ሄደችው አለችው። ከዛም አይገርምም፣ ምን አደርጋሃት ነው ትይኛለች ብዬ ነበረ፣ ነገር ግን ይህን ጥያቄ አልጠይቅሽኝም። የፍቅር ጥያቄ ባቀርብላት ትታኝ ሄደች አለና ነገራት። ታዲያ ኪራም መራዊት እንድትመጣለት እየጠይቃት ነበረ። መራዊትም አይ አይመቸኝም፣ አሁን አልችልም፣ ተራራ እንደ መግፋት በለው አለችው። ቫክሽን የፕሌን ቲኬት ቆርጥልሻለውኝ፣ ለአንድ ቀን ቢሆን ነይ፣ ቤቱ ሊበላይ ነው አላት። ናሆሜ ለም እንዴ አለች። ኪራም ናሆሜ አለ የለም፣ ለማለት አስቸጋሪ ነው አላት። ከዛም እማዬ ከፈቀደችልኝ ማታ መጣለሁ አለችው። የመጣችው አዲሷ ሰራተኛም ስልክ እያወራች ነበረ። ማንም ሰው የለም እሱ ብቻ ነው። ምግብ ስሰራ አይበላም፣ ለምን እንደሆነ አላውቅም እያለች ነበረ። ኪራም ሰራተኛዋን እንዳመጣት ማስጠንቀቂያ ሰጥቷት ነበረ። ግንኙነታችን መስመር ማለፍ የለበትም ስራሽን በጊዜ ከጨረሽ መተኛት ትችያለሽ። ታዲያ በዚህ ሁኔታ ስለ ኪራ ጉዳይ እያወራች ባለችበት ሰዓት ኪራ ስለመጣባት በጣም ደንግጣለች። ለምን ዘጋሽው? ማውራት ትችያለሽ አላት። ያን ያህል አስፈላጊ አይደለም። ለዛ ነው ደግሞ ጨርሼ ነበረ አለችው ልጅቷም። ኪራም ነገ እንግዳ አለብን የሚያስፈልገውን ነገር ንገርኝና እገዛለው አላት። ኪራም አዲሷ ሰራተኛን ምን ያህል ጊዜ ሰው ቤት እንደሰራች እየጠይቃት ነበረ። አስራ አንድ አመት አለችው። ውይ በጣም ከባድ ነው፣ ብዙ ጊዜ ሰርተሻል፣ የአንድ ጎረምሳ እድሜ ነው አለ። አንድነትም በመሀል ሻይ ቡና ጀምሬ ነበረ፣ ከዛም ሲከሳስርብኝ እቃዎችን ሽጬ ተመልሼ ወደ ሰው ቤት ገባው አለችው። ኪራም ያው ሳይሻ ላይ ቀርብ ነበረ አላት። ብቻ ቤት ክራይ አለመክፈልና ወጭ አለመውጣት የኔ ታየኝ። ኪራም እሺ በቃ አይዞሽ እንረዳዳለን ብሏት ወደ ሳሎን ተመለሰ። መራዊትም በቀጠሯቸው መሰረት ወደ ቤታቸው ተከሰተች። መራዊትና ኪራም ሲያወሩ ከቆዩ በኋላ ወደ ሆነ ነበረ ናሆሚ ተከስተው፣ ከናሆሚ ጋርም እንዲሁ ተፋጠው እየተያዩ ነበረ። እንግዲህ የፍቅር ወይስ የናፍቆት እንበለው ብቻ ተነስተው እንዲሳሳሙ ኪራ ጠየቃቸው። ከዛም ተነስተው ተቃቀፉ። አረ ይበቃቸዋል አለ ኪራም፣ እንዲቀመጡ አደረጋቸው። መራዊትም የሆነ ሀሳብ አመጣች። ለምን ፂን ካፍ ያልቀጥራትም እና ሰርፕራይዝ አናደርጋትም አለች። አይ ኪራን ካየች ራስሽ ፓራላይዝድ ነው የምትወኙ አላት። ከዛም እሺ በቃ እኔ አገኛታለሁ አለችው እና ወደ ካፌ ነበረ የሄደችው መራዊት ማለት ነው። ከዛም ጽናት ጋር ተገናኝተው ሰላምታ ከተቀያየሩ በኋላ ለምን የወሉ ሲሆን አልነገርሽኝም? ጓደኛሽ አይደለው አለቻት። ጽናትም ሁሉም እንደከበዳት እየነገረቻት ነበረ። ቆይ ምንድን ነው የምትፈልጊው? አለቻት። አሁን የምፈልገው አባቴ ማስደሰት አባቴን መርዳት ነው አለች። ከዛም በመጀመሪያ ከራስሽ ጋር አስቢበት። ልብሽ ምን ይፈልጋል? አእምሮሽስ ምንድን ነው? ሁለቱንም በአንድ አስቢና ወስኝ አለቻት። መራዊትም ወደ ቤት እንሄድ ብላ ጽናትን ይዛት ወደ ቤት ነበር የሄደችው። እንግዲህ በመድሃኒት አሳባ ከኪራ ጋር ለማስማማት እየጣረች ነበረ። መራዊትም ኪራ ምሳበላ ሆይ አለችና ጠየቀችው። ያው ም እጅ የሚያስቆረጥም አለና ጽናትን አስቀናት። ጽናትም የቅናት ስሜት ተሰማት። በቃ ውስጥ ገብተን እናውራ ወይ? አሁን እኮ የኔ ክፍል አይደለም ክፍሌን ሰጥቻለው አለች። እኔ ውስጥ መግባት ይኖርብኛል አለ ኪራ። የት ነው የምትሄደው? ቁጭበል እንጂ ኪራም ለማውራት እንዲመቻችው አለ። ከዛም ኪራና ጽናት መጨቃጨቅ ጀመሩ። ከዛም ምሩ መድኃኒት ሽንያዥ እንሂድ አለቻት። ኪራም እኔም አብሬ እሄዳለሁ ምሩ እኮ ከእኔ ቤት ነው የምትሄደው እኮ ምሩ ከምትሄድበት እኔም መሄዳለሁ አለ ኪራ። ኪራም አሁን ያለሽ እኮ እኔ ቤት ነው። ከዛም እሺ እወጣለሁ እየተባባሉ መጨቃጨቅ ጀመሩ። በቃ አሁንም ጭቅጭቅ አታቆም አዲሷ የኪራ ሰራተኛም አንድ ነበረ፣ አሁን ግን ሶስት ሆነዋል። መጀመሪያ ቀይ ረጅም እሷ መጣች፣ አሁን ደግሞ አጠር ያለች ቀይ መጣለች እያለች ያወራች ባለችበት ሰዓት ጽናት መጣች። እኛ ነው እኛ ነው እንዴ እንደዚህ የምትዩ አለች ጽናትም። ታዲያ ሰራተኛዋም ደንግጣ ወደ ሆኖ ነበረ ስልኩን የዘጋችው ቆይ ስለኛ ነው የምታወሪው አለች ጽናትም። ራ አይደለም ወዲ ነው መቤቴ ምልታዘዝ አለች መቤትነቱ ይቆይና እየጠየቅኩሽ መለሽ እያለቻት ነው ጽናትም። ልጅቷም ምንም አዲስ ነገር የተለየ እንዳላወራች እየነገረቻት ነበረ። እርግጠኛ ነሽ? እሺ ለማንኛውም እኔ ጽናት እባላለሁ አለችና ተዋወቀቻት። ልጅቷም ታዲያ ጽናት ማለት አንቺ ነሽ እንዴ አለቻት። ከዛም ስለኔ የምታውቂው ነገር አለ እንዴ አለች ጽናትም። አዲሷ ልጅም ኪራ ሲያወራ ሰምቼ ነው እያለች ስትመልስ አለ ኪራ ወዲያውኑ ተከሰተ። ከዛም ስለ እሷ ምንድን ያወራውት? አንቺ እንዳይለመድሽ አለና ተቆጣት። ጽናትም ልጅቷ ስለምን እያወራች እንደሆነ አሁንም እያሰበች ነበረ። ከዛም መራዊት መጣች። ምን ሆነች ነው እጽ አለቻት። ልጅቷ ስለ እኔና ስላንቺ እያወራች ነበረ፣ ማለት አንዲት ረጅም ቀይ ልጅና አጭር ልጅ እያለች ሰምታች ስለ እኔና ስላንቺ ስታወራ ነበር አለቻት። ከዛም ቆይ ቀይ ረጅም፣ ቀይ አጭር፣ እኛ ብቻ ነን እንዴ አለችና መራዊትም እየሳቀች ነበረ። ከዛም ተያይዘው ወጡ። ልጅቷ ግን ከተባልኩት በላይ ቆቅ ነሽ እያለች ነው። ጽናትም ከሰናይት ቤት ከተመለሰች በኋላ እያሰበች ነበረ። ከዛም ለምንድን ነው መራዊትን ሳልተዋወቃት ይሄደችው አለች። ሰናይትም አይቸኩላ ነው አለቻት። ታዲያ ለምንድን ነው በሀሳብ ጨለጥ ያልሽው እያለቻት ነበር። ከዛም ቤት ውስጥ ያዩ አሰራተኛ ጥሩ አትመስለኝም። ደግሞ ስለ እኔና ስለ መራዊት ስታወራ ደረስኩባት። ከዛም ስለ አክስቴ ልጆች ነው እያወራው የነበርኩት አለችኝ። ሳያት ግን እንደዚሁ መልካም ሰው አትመስለኝም አለች። ከዛም እያሳለፍሽ ነገር ግን እንድትጠራጠሪ አድርጎሻል ብላ ሰራተኛዋ ቆንጆ ናት አለችና ጠየቀቻት። ቆይ እሷ ቆንጆና ለምን ጠየቅሽኝ? ኪራ እንዳትወስድብሽ አለቻት። እኔ ቢያንጋጋው ምን አገባኝ? ቤቱን ለምን የሴቶች ተራ ያደርገውም? አለቻት። እንደዛ ሳትበይ ይልቁን ሳውን ደውይለት። ለማን እኔ ጽናት ነኝ ለኪራ ምደውለው ይልቁንስ ለመራዊት ልደውልላት። እስኪ ደህና ደርሳ ይሆን እያለች ለመራዊት ስልክ ደወለች። ታዲያ ከመራዊት ጋር ሰላምታ ከተቀያየሩ በኋላ ስለ ኪራ ደህንነት ጠይቃት ነበረ። ኪራ ደህና ነው አለቻት። ምን እያለች ነው አለ ኪራም። ለነገ ምሳ ጠርታናለች አለችው። ከዛም እኔን ነው ምሳ የጠራችኝ። መራዊትም ምን ነው የአባቷ ገዳይ እኮ አይደለህም። ኪራም እኔን የምታስበኝ ከአባት ገዳይ በላይ ነው። ሁሉን ነገር ተወቃሽ ነው የምታደርገኝ። ለማንኛውም ወደ ግብዣው ስትሄጅ ፍቅር ተሸንፎ እንጂ አሸንፎ ያውቅ ብለሽ አስተላልፊልኝ አላት። መራዊትም ጽናትን ባልተዘጋጀችበት ኪራን ባልተዘጋጀበት ሁለታቸውንም ሰርፕራይዝ አድርጌ አስታርቃቸዋለው እያለች ነበረ። አዲሷ ሰራተኛም ቤት እያጸዳች ነበር። ከዛም ደረጃው ላይ ኪራ ተቀምጦ አልተንቀሳቀሰላትም። ኪራ እባክን ተነስ፣ ቤቱን ላጽዳው አለችው። ተይው ባክሽ አቧራው ነው ይቡናንብኝ። መቼም ማፈር ነኝ አለ። እሷም እባክህ አቧራው ጥሩ አይደለም አለችው። ተይው ባክሽ ከፈለግሽ በኋላ ስነሳ ጥረጊው አላት። እየተነሳህልኝ አይደለም ስንት ጊዜ ግዜ ጠበቅኩህ? አለችው። ከዛም ተነሳና ጮኸባት። አንድነትም እሱን ስተው ምግብ እየበላህ አይደለም እኮ በጣም ተጎዳህ ካለችው፣ በቃ ተይኝ፣ ምን አገባሽ አለና ጽናት ላይ ሲጮህባት እንደነበረው እንደዚ አይነት ጩኸት ነበረ። ዛሬም አንድነት ላይ የጮህባት አንድነትም ደንግጣ ተመለሰች። መራዊትም ደረጃው ቅድም እንደተቀመጥ ከአሁንም እዛው ላይ ነህ አለችው። ምን ላድርግ ሁሉ ነገር አስጠላኝ፣ ቤቱ አስጠላኝ፣ ሰው የተባለ አስጠላኝ እያለ ነው። ከዛም ሁሉም በምክንያት ነው ቫክ እንደዚህ ራስን አትጉዳ እያለችው ከቆየች በኋላ ጽናት ምሳ እንደጠራቻቸውና መሄድ እንደሚኖርባቸው እየነገረችው ነበር ኪራ ግን አንቺን ለማስደሰት ብላ እንጂ እኔን ፈልጋ ልትጠራኝ አትችልም አለ። በፍጹም አይሆንም አብረን መሄድ ይኖርብናል። እኔን ከሀዋሳ አስመጥተ ስታበቃ አሁንም ያልኩህን መስማት አለብህ አለችው። ልብስ ቀይሮ አብረው እንዲሄዱ እየነገረችው ነበረ። የዛሬው ፕሮግራሙ ያለቀው እውነትም ጽናት ባልተዘጋጀችበት የምሳ ሰዓት ብላ ከዛ ቤት ከደረሱ በኋላ ምን አዲስ ክስተት የምንመለከት ይሆናል እስኪ ሁላችሁም ሀሳብ አስተያየታችሁን አስቀምጡልኝ። ለዛሬ የነበረን ፕሮግራም ይሄን ይመስላል በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ እያልኩኝ እዚሁ ሰናበታችኋለሁ አመሰግናለሁ